ቢስሚላሂ ራህማኒ ራሒም። የሚገርመው አንዳንድ በእስልምና ዙሪያ የተጻፉ መጽሐፎችን ስታነቡ እስልምና ወደ አውሮፓ የተወሰነ አውሮፓ፣ ወደ ህንድ ወደ አብዛኛው የአፍሪካ ሀገሮች የገባው በምንድን ነው? በሙስሊም ነጋዴዎች ውብ ስነ ምግባር ነበር። በሙስሊም ነጋዴዎች ጥሩ ስነ ምግባር፣ በሚያሳዩት ታማኝነት፣ ለሰዎች በሚሰጡት ጥሩ ቦታ፣ ለእምነታቸው ባላቸው ታማኝነት ሶላደረሰ ንግድ አቁመው ነበር የሚሰግዱት። በዚህ ነው የተስፋፋው ይላሉ። ሀታ አገራችን ላይ ስማችን ምንድነው የነበረ ሙስሊም ካበለ ምንድነው የሚባል ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ ይባል ነበር። ማታ ከሌሎች ጋር ይቀድሳል። ሰፈር ሊወጣ ሲል ሸሆቹ ጥግ ነው ብር አደራ ጥሎ መሄድ ቄሶቹ እንኳን አያስቀምጥም? ይህዚህን ያህል ለሙስሊም ዑለማዎች እምነት ነበራቸው። አሁን በቅርቡ ማኅበረ ቅዱሳን ይህ ማኅበር ያወጣቸው የመሀይም ክሶች አሉ። እነዚህም በዚህ መድረክ ላይ እንዳልነበሩ ማድረግ እፈልጋለሁ። ክሱ ምን ይላል? የእስልምናን በስነ ምግባር መስፋፋት ተችቶ ነው ጽሑፉን መጽሐፎችን ያወጣቸው። ክሱ ምንድ ነው የሚለው? እስልምና በሰይፍ ነው የተስፋፋው ይላል። ይህ ስሜት ከአብዛኛው ሙስሊም ውስጥም አገኘውት ተግባባ ከሚሰማቸው ጦርነት አለ። የሚያዩን ፊልም ያ ነው፣ የጂሃድ ጦርነት የጂሃድ ፊልም ነው የሚል ገና አሪሳላ ፊልም ስጠይቀው የጂሃድ ፊልም አይታ ይልሃል። ይህ ፊሊንግ እኛ ውስጥ አለ። እስኪ በእውቀት መነጽር እንመልከተው። እውን እስልምና በሰይፍ ነው ወይ የተስፋፋ? ነብያችን ሰለላሁ ዐለይሂ ወሰለም ተልከው ወደ አኸራ እስከሄዱበት ድረስ ምን ያህል ሰው ሞቷል? ቁጥራዊ ሰነድ ዛሬ ያስቀምጥላችኋለሁ? የነቢያችሁ ሰለላሁ ዓለይሂ ወሰለም የደዕዋ ቆይታ ጠቅላላ ሃያ ሦስት ዓመት ነው። መካ ውስጥ የመካ ዘመን የሚባለው አስራ ሦስት ዓመት መዲና ውስጥ ስንት አስር ዓመት። መካ ውስጥ ሰይፍን መዝዋል ወይ እስኪ እንመልከት። መካ ውስጥ ነቢያችሁ ሰለላሁ ዓለይሂ ወሰለም አስራ ሦስት ዓመት ሲቆዩ ይዘውት የተነሱት ሀሳብ እንጂ ሰይፍ አልነበር። ቁሉ ላ ኢላሃ ኢለላህ ቱፍልሑ ላ ኢላሃ ኢለላህ በሉ ነበር። ያኔ በሳቸውና በተከታይ ላይ ነበር ሰይፍ የተመዘዘ አይደለም። ነቢላል አልተደበደቡም። ስንቱ ሰሓባ ተንገላቷል። የሞራል የአካል አደጋ ስንት ደርሶበታል? የነቢዩ ያኔ ጥሪ ምንድነ ነበር? መካ ውስጥ ለኩም ዲኑኩም? ወሊየዲን የእምነት ነጻነት ይከበር፣ የሐሳብ ነጻነት ይከበር። ለእናንተ እምነታችኋለ ለእኔም አለኝ። የእኔን አታመልኩም፣ የእናንተን አላመልክም። በዚህ ታይም መስለም ነበር የሚያስገድለው ነው። ስለዚህ የመካውን ታሪክ እንዲያርገን ንዝጋው የተናገሩት ነገር ስህተት መሆኑ ለመጠቆም የመዲና ቆይታቸውስ፣ የነቢያችን የመዲና ቆይታቸውና ዘመቻቸውን እስኪ እንዳሰው ቁረይሾች ነቢያችን ሰለላሁ ዐለይሂ ወሰለም መዲና ውስጥ ጥሩ ቦታ ይዘው መደላደላቸውን ሲያዩ ቁጭት አላስቀመጣቸውም። ለመዲና ነዋሪያን ላኩ። ምን ብለው ሙሐመድን ካላስወጣችሁ እንዘምትባችኋለን። በመዲና ነዋሪያን ላይ ማዕቀብ ጣሉባቸው። ካዕባን እንዳይዘይሩ ማዕቀብ ተጣለ። የአላህን ቤት በጣም የሚገርመው ነቢያችንን ሰለላሁ ዐለይሂ ወሰለም በድብቅ ለመግደል ሙከራ ማረጉላ ጀመሩ ማን ቁረይሾች ሞዐሬኮቹ ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ከአስራ ሶስት ያላነሰ የመግደል ሙከራ ተደርጎባቸው ነበር ታውቃላችሁ ይሄም ይህ ግፍ ሲበዛ ችግር ሲበዛ አላህ ሱብሓነሁ ወተዓላ የመከላከል ፍቃድ ለሙስሊሞች አዋጅ አወረደ

የሚጋደሉ አይደለም ሊገደሉ የተወሰነባቸው ለነሱ ተፈቅደዋል፣ ስለተበደሉ። አላህም ሊረዳቸው ቻይ ነው። እነዚህ ሰዎች እነማን ናቸው? አለዚነ ኡኽሪጁ ሚን ዲያሪህም ቢገይሪ ሐቅ፣ ያለ ምንም ተጨባጭ እውነታ አገራቸውን እንዲለቁ የተደረጉ ሰሓቦች፣ ለነሱ መጋደልም ፈቅደናል። ምን በማለታቸው ነው የተባረሩት? ኢላ አንየቁሉ ረቡና አላህ ጌታችን አላህ ነው በማለታቸው፣ የሐሳብ ነጻነት የእምነት ነጻነት በማወጃቸው ሊገደሉ ተወስኖባቸዋል። ሊገሏቸው እያሳደዱ ነው። መከላከል አላህ እዚህ ቦታ ላይ ፈቀደ። በደንብ ከስሩ ለማየት ዳታዎችን እሰጣችኋለሁ፣ ቁጥሮችን ነቢያችን ሰለላ ሰለም ባደረጓቸው ጦርነት ውስጥ ምን ያህል ሙስሊም ያልሆነ አካልና ሙስሊም ሸሂዱኗዋል የሚለው እናያለን። በድር ዘመቻ ላይ ከሙስሊሞች መስዋዕት የሆኑት አሥራ ሦስት ነው። ከነሱ ሰባ እንደምረዋለን። ምን ያህል እብለት ቅጥፈት እኛ ላይ እንደሚናገሩ እንድታቁ። ሁለተኛ እሑድ ላይ ሙስሊሙ ላይ ሰባ ሸሂድ ሆነ። እነሱ ሀያ ሁለት ሰው አህዛብ ላይ ሙስሊሙ ስድስት እነሱ ሶስት። በኒ ሙስጠሊቅ ላይ ሙስሊሙ ዜሮ ከነሱ ሶስት። ኸይበር ላይ ሙስሊሙ 19 ሸሂድ ሆኑ፣ ከነሱ ምንም ሙታን የለም። ቢር መዑና ላይ ሙስሊሙ 69 ሸሂድ የሆኑት፣ ከነሱ ምንም። ሙዕታ ላይ ሙስሊሙ 14፣ እነሱም 14። ሑነይን ላይ ሙስሊሙ ላይ አራት እነሱ ሰባ አንድ። ጣኢፍ ላይ ከሙስሊሙ አስራ ሶስት ሸሂድ ሆነ ከእነሱ ምንም አልተገደለም። ሌሎች ላይ ድምር ደግሞ ሲታዩ በየአጋጣሚው የተገደሉት ከሙስሊሞቹ መቶ አስራ ስምንት ሸሂድ ሲሆኑ ከእነሱ ሁለት መቶ ሃምሳ ስድስት ሙተዋል። በድምሩ ከሙስሊሙም ሙስሊም ካልሆነውም ምን ያህል የሞተው ይመስላቸዋል? እንዲያው የሚናፍሰው ሰይፍ ሰይፍ የሚባል በድምሩ ከነሱም ከእኛም የሞተው ሰባት መቶ ሃምሳ ስድስት ሰው። አይ አጅብም፣ ሰባት መቶ ሃምሳ ስድስት ከነሱም ከኛም የሞቱት፣ ይሄ ነው የሰይፍ ዲን የሚባል። ከነሱሳ በሁለተኛው ዓለም ጦርነት ብቻ በግፍ ሰቆቃ የተገደለው ህዝብ ሀምሳ ሚሊየን ነው። ሀምሳ ሚሊየን አሁን እስከ ነበርንበት የመጨረሻ ክፍለ ዘመን ድረስ ባለፈው በአውሮፓውያን ክርስቲያኖች መሀል የተደረገው እልቂት 165 ሚሊዮን ህዝብ። የትኛው ነው የሰይፍዲን? ይህ አጉል ብለት ነው። እኔ የሚሊኒየሙኑ ቅጥፈት ብየዋል። የእስልምናን ጥሩ ኢሜጅ ለማበላሸት ነው ይህን እያደረጉ ያሉት። አሁንስ አላቸዋለሁ እኔ ይሄን ሲሉን አሁን ሰይፍ ይበዘናል ተመዞብን ነው ያለ አይደል? ኢራቅ ላይ ቦምቢ ይወርዳል፣ አፍጋኒስታን ላይ ይዘምባል፣ ግን እየሰለመ ነው። አሁንስ በምን ያመጣ ነው መልሳላቸው። አንድ አሜሪካዊ የሆነ ወንድም መጥቶ ነበር። ሴፕቴምበር 11 ህንፃው እንደፈረሰ አካባቢ በዛ አመት አለ ሃያሺ ነጭ አሜሪካውያን ብቻ እስልምናን ተቀበሏል በዛውን ክስተት